በሁለት ሳምንት ዘጠና አንድ አውሬ ይወጣል። ስኳር የሚቀም ስኳር ያልሟሟ ስኳር ምንም ነገር ያልተደረገ ስኳር ማለት ማንም። ስምንት እግር አለው አንዱ አንዱ አውሬ ስምንት እግር አለው። ለሰው ጤነኛ መስላሉ መቀላይ ማለት ነው። ይህን በሽታ አውጥተህ ያሳየህኝ እንዲሁ ለሶስት ደብሮች ካውደ ምረት ውድ ውድ አሳይልሃል። አተኛውበት መጥቶ በግራ ጎን ይጨብጠኛል። መብራት ነገር መጥቶ ይበራል። ቤት መጥቼ ብድግ ስል ደንግጬ የለም ክክ ሲጥዱበት ክኩ ግልብጥ ይላል። ቦሆ ሲቦካበት ቦሆ ግልብጥ ይላል። ታውቃለህ። ትንሽ ትንሽ ይታወቃል። እዛም ወስዶ ሀሰና ይወስዶ ሁሉን ነገር አሳይቶ አዝሮ ሲመልስ ብቻ ነው የምናውቀው በሰው እድልም በሰው እንጀራም የምትኖሪ አይደለሽም የራስሽ ነው የምትኖሪ ወደዚህ ምድር ዛሬም ነገም ስገባ ይህ ምድሩ ወርቅ ነው የሚታይ የወርቅ መስቀል የተሳለ የተሳለ አለበት ምን የምንቀመጥበትው የለም እሱ ዝም ብሎ ወርቅ ነው የሚታይ ለቅዱስ ጊዮርጊስ ግን የነገርሁት በትልቁ ማለት ነው። አደጃፉ ላይ ሁኜ በጭልል ባለ ቦታ አደጃፉ እጄ ተንበርክቼ ጭንጫው በጉልበቴ እስኪጠልም ድረስ ተንበርክቼ ማለት ነው። ይህን በሽታ አውጥተህ ያሳየህኝ እንዲሁ ለሶስት ደብሮች ካውደ ምረት ውድ ውድ አሳይልሃለሁ ታምርህን ግለጥልኝ ብዬ አልቅሼ ነገርሁት። ድረስ ልክ በቃ ሁለት ወር አብይ ጾም እንዳለፈው የመጨረሻ ያው አተኛውበት መጥቶ በግራ ጎን ይጨብጠኛል። ምኑ ጠቀጠቀ ብዬ ስነሳ ግን ያው የለም መብራት ነገር መቶ ይበራል። ሀቤት መጥቼ ብድግ ስል ደንግጬ የለም ፋሲካ እንደተገደፈ በውጩ የግንሞት የሚካኤል ድራል ባይሆን አሁን ሐራ ማለት ነው። አሁን ሐራ ቀን የአሁን ሐራ ግን ጠባሉን ቀርቼ እጅ ራቅ ብዬ ብቻዬን ነው የምጠጣው። ጫማዬን አውርቄ በስራ ጠብ እንዳትል ጠበሏ እዛ ስጠጣ ክርብት አለ። ወዲ ላይ ምን የተለየ ነገር ሆነብኝ ብዬ ደግሜ አስር ሌትር ግማሽ እንዳረኩ እጀቆጭ ብዬ ስጠጣ ሁለቱን አውሪያ እንደዚህ ወጣው። ሁለቱ ምን ወጣ? ሁለት አውሬ ወጣ። አግሪ ምንም ሰውነት ያለው የሚንቀሳቀስ ነው ወይስ የሞተ ስምንት ግራ አለው አንዱ። አንዱ አውሬ ስምንት ግራ አለው። የሚጎፈጨርበ እዛ ደግሜ አስር ሌትር እንደጨረሱ አጠቃላይ ሰባት አወጣለሁ። ሰባት ወጣ። ሰባት አውሬ ወጣ። መጀመሪያ እዛ ጠበሉ ሲያልቅ ወርጄ እንደገና አምስት ሊትር ደግሞ አመጣው እዛ ስጠጣ ቆመ። በበነጋው አስራ ሶስት አወጣ። እዛ በየቀኑ በየቀኑ በየቀኑ በየቀኑ ልክ በሳ በሁለት ሳምንት ዘጠና አንድ አውሬ ወጣ ከሰውነታችሁ። አዎ ወዲ ነው የሚወጣው። ዘጠና አንድ አውሬ እግር ያለ ሰውነት ያለው አዎ። ስምንት እግር አላት። አንድ ምን ይመስላል? እንደ እባብ ያለ ነገር የተወሰነ ወጣ። ከዛ ወዲያ ደግሞ ከጭንቅላቴ ሲያመኝ የነበረው እንደ ጆሮ ቁንቁን አይነት ያለ ነው። አንዲቱ ግን ሰውም ቆጥሮታል፣ ለህዝቡም አስቆጥሬዋለሁ። አንዲቱ ስምንት እግር አለ፣ አንዱ አውሬ፣ አንዲቱ አውሬ። እዛ መጨረሻ አውራው ወጥቶ ወደቀልኝ። እልል እያልኩ ወደ መንደር ይዤ ቀርቤ መንደረኛው መቶ አየው። እዛ ወዲያ አውራው ካወጣ ጨርሶ አወጣልኝ። በኋላ ለተሳልፋቸው ድብሮስ ጀመ ቤታችን አሳየው ቅጠል ሽን ቀን ጥቤ ንምድ ነው ተአምር ከሰራሽልኝ፣ ና ካዳንሽኝ፣ ምጭ መጥቼ እመሰክራለሁ። የተደረገልኝን ሁሉ ነገር እናገራለሁ። ሰባት ቀን በባዶ ግሬ እመጣለሁ። ይህን ነው ስእለት ማስገባልሽ፣ ሌላ ይህን ይህ ነው ብዬ አደልሽ። ከተቋጠረልኝ ከተቋጠረው ፍችኝ፣ በቃ ግራ ከገባኝ በህይወት ውስጥ ያለው ነገር ሁሉ እንዲፈታልኝ አድርግኝ አልኳት። ቅጠሏን ማለት እንግዲህ አታምኝም አይደል? ቅጠል ነው። ቀን ጥቤ የሄድኩትኝ ወደ ቤት ውስጥ ተመለሽ ወደ ቤት የሄድኩትኝ ቅጠሏን ቀን ጥቤና እምነት የምራ የማሯን እምነት በሀይላንድ ከዚህ የሄድኩኝ ጸበል ለምኝ። አልተጠጋሁም፣ ቤት መቅደሷን አልተጠጋሁም። ማለት ስለፈራሁኝ ማለት ነው። ይዤ ሄድኩኝ። ምንድን ያደረኩትኝ? ቤት ስደርስ የዛን ጊዜ አልተጠቀምኩም። ሌሊት ለሰባት ቀን ጸልያለሁ። ዘጠኝ ሰዓት ተነስቼ ብልኩኝ ተነሳሁ። በንትን በምንድ ነው በንትን በንትን ምንድ ነው ባሌ በሚመስል እቃ እንትን አልኩ። ውሀ ሞላው ቅጠሏን ቀን እንትን አልኩ ቀጠቀጥኩኝ። እምነት የመነመቷን ማር ትንሽ የጠባረኩኝ፣ ጸበሏን ትንሽ የጠባረኩኝ። በቃ በዚህ ተጠምቄ ይድናሉኝ አልኳዜ። የሚደንቅ እምነት በጣም በቃ በዚህ ተጠምቄ ይድናለሁ ተአምርሽን ልናገራለሁ ያልኩት ሰው አላሳፈረችኝም።

በጣም ስነቀው የሆነ ጠጣር ነገር ነው። አንዱ ግን ምን አለ፣ አይ ገዳ ጠበላቸውን ሊያገኑ ነው እንጂ ይህን አውሬ እኔ በሰው ወጣ ብዬ አላምንም አለ። ተልቆበት ነው ይህ ሁሉ አውሬ እንደው ገርሞት ነው በቃ፣ እንደንብ ይያያዛል። እዚሁ ጎረቤት ሀገር ማለት ነው። አዎ ጎረቤት ሀገር ነው። አላምንበትም ጠበላቸውን ሊያገኑ ነው አለ። አይ ወንድሜ፣ እኔ ስጋዬ ተይዞ የገባሁትን ቃል ኪዳኔን እየተናገፉ ነው። አንተ ግን ካላመንህበት ደግሞ እንግዲህ ለአንተ ራስ ነው የምታውቅ ለእኔ ግን ያው ስለቴን እንግዲህ እየተናገፉ ነው፣ ይሄን እግዚአብሔር ነው የሚያውቀው። እዛ ጓደኞቹም ሰደቡት። እዛ ያ ልጅ ልክ በአራት ቀኑ አንገቱ ዝሮ እጁ ዝሮ ተገትሮ በአልጋ መጣ። ቅዱስ ወሪስ መጣ እንዲያው ብሎ የተናገረው መጣ መጣ መጣ። እዛ አንድ አጋጣሚ ነው። ማዛ ተበሉ እያስተባበርሁ ነበር፣ ወረፋ ምን እንትል እያልኩ በረከትም እያሰራሁ ነበር። እዛ ምን ያለው ላክ ማረኝ የጋን ጊዜ ካሰው ፊት እንዲያብ እየተናገሩ፣ ማረኝ አረ ጊዮርጊስን ማረኝ በለው። እኔማ እንዳንተ ስጋ ለብሼ ነው፣ ስጋዬ ተይዞ ነው፣ ስለት የሰምሮ ነው ደስታ ይልናገር ነው የመጣው። አንተ ግን ያው ዝሮ ዝሮ ሰይጣን አሳስቶ ነው እንዲያል እግዚአብሔር ይማረህ እንጂ ጊዮርጊስን ሂድ ማረኝ በለው። ዝማረ ልክ አመት እዛ ተቀምጦ፣ በአመቱ ግን ጊዮርጊስ ያው ምሮ ሰደደው፣ ድኑ ወጣ። በተናገረበት አፉ አመት ታሸ። አዎ በአመቱ እሱም ተፈውሶ ሄደ፣ ተፈወሰ። በአመቱ ግን ይቅርታ ብሎ እሱም በቃ ከዛ ወድቆ ከረመ። ነጭ እንቁላል የመሰለ በጣም በዚህ ግድም በቃ በዚች ምድር ላይ የማይታይ ልብስ ለብሶ ዝናር ታጥቆ መጥ በል የሆነ ዝናር ታጥቋል። የሆነ መሳሪያ ይዟል፣ በእጁ ይዟል። መቶ በእጁ እንድች አርጎ ይህን ታይዋለህ አለ። የሆነ ነገር የተጠቀለለ ነገር ነው፣ ተጠቅሎ ተጠቅሎ ተጠቅሎ ተሰክቶ ተሰክቶ አለ። ይህን ታይዋለህ አለ። አዎ፣ ይህ በጥቁር ጉምዝ ነው የዋሉ

አለሁ እስካሁን ድረስ በጣም ይጨነቃለሁ። ምግብ መብላት አልችልም። ማለት ለሰው ልጅ ለሰው ጤነኛ መስላለሁ። መቀን ላይ ሴት ለልጅ ግን በጣም ነበር የሚያመኝ። በጣም ያስጨንቀኛል። ምግብ ስበላ አንገቴ ደርሶ ማለት በቃ በጣም ነበር የሚያስጨንቀኝ። ምግብ ስበላ ወደ ላይ ይለኛል። ሁሌ ነው ወደ ላይ የሚለኝ። ሁሌ በቃ የማያቋርጥ ማለት ነው። አንድ ቀን ምድር ሲለኝ እንደውም አባቴ አስታውሳለሁ አባቴ አድሮ ለልጅ ቁጭ አርጌ ያሳድረዋለሁ አያቅም እስከዛሬ እንደዚህ መሆኔ እንደሚያምሽ እንደምናምኝ አያውቅም። ማለት ቀን ሲሄድ ጤነኛ ሰው ነኝ፣ ለአሁንም ቢሆን ለመሄደው ሰው በቃ ጤነኛ ነኝ። ለልጅ ግን የማውቀው ነኝ። አንድ ቀን መጥቶ በቃ ተስፋ ቆርጦ ነው ሄደው ልጅ እንደዝነች ምናምን ብሎ ሄደ። በቃ እንትን ሲለኝ በጣም ሲብስብኝ፣ የት ሄድኩኝ ዘብር ገብርኤል ሄድኩኝ። እንጀራ እያጋገርኩ ነበር ላከራይ ሚትን የከበደኝ ማለት ያስጠቀምኩት ሙሪስት በጣም ከበደኝ እና በቃ ሽንት ቤት ለመሄድ ቸኮልኩኝ። ይቺ ሳይ ተአምሮት ማለት ለእናንተ ማጣም ነው ስኳር የሚቃም ስኳር ነውታ። ያልሟሟ ስኳር፣ ምንም ነገር ያልተደረገ ስኳር ማለት ማንም አያምንም። ከወደሽ ጠጣፍትበይ ማለት በጣም የሚገርም ነው ጫማ እንደውም ምስክርነት አልሰጠውም። በዛ አጋጣሚ እግዚአብሔር ፈቅዶ እዚ ደርሼ በመስጠት ደስ ብሎኛል። እግዚአብሔር ይመስገን እና ነጹ ስኳር ነጣ። እስከ ስንት ጊዜ ቆጥሬ ያስቀምጮ ነበር። ለሰው ሁሉ ሳሳየው ነበር። ከዛ በኋላም ተሻለኝ። ያው ጠበሉ ሰው እየተቀዳ ወደ ቤት ይወስደው ነበረ። እዛ ወስዶ ክክ ሲጥዱበት ክኩ ግልብጥ ይላል። ቦሆ ሲቦካበት ቦሆ ግልብጥ ይላል። ምን አይነት ውሃ ነው? ስንት ደው ክኩ መገንፈል ውወጡ መገንፈል ቦሆ መገንፈል። እንዴት አይነት ውሃ ነው? ይህ አይነት ታሪክ ይባላል። እዛ ግን መጨረሻ ላይ የሆነ ሰውዬ እስኪ ልጠጣው፣ ይሄን ነገር መጠጣት አለብኝ። ጠጣው። የአካባቢ ሰው ነው። ዝም ብሎ የተጠቀለለ ነገር ነው፣ የሆነ ዱየ ነገር አሁን ወጥቷታ። ከመጀመሪያ ገና ብሎ ገና ብሎ አዚሁ ጊዮርጊስ ይሰበክ ነው። እዛ ደግሞ የአካባቢ የአዲስ አለም ማርያም ያው አንድ ቄስ መጥተው ጠጡት። የእሳቸውን ደግሞ አወዳቸው፣ እንደዚህ አወጣጣላቸው እዛ ወዲያ ገለ ጊዮርጊስን አንብበው እንዲያውም እነዛ የአካባቢ ቄስ ናቸው። ቤተሰብ አመጣው። ኧረ እኔ ቅዱስ ጊዮርጊስ ነው ብሎ ለፈለፈ። እዛ ወዲያ ጠበል ነው ኑ በቃ ተብለው ቄሶቹ ኑ ወረዱ ተብለው ወረዱ። በዚህ ዓለም ውስጥ ጠበልም ሰር ነበር። እንደዚህ አይነት ጠበል አላየሁም። አሰማይ ወስዶ አዝሮ ነፍስን ሰክቶ አዝሮ የሚያቆም እኔ አላየሁም። ወጀ ጠበሉ እኮ በቃ ሩቅ አገር ይችን ዓለም አስረቆ ይዞ ሲሄድ ይታወቃል። ትንሽ ትንሽ ይታወቃል። እዛም ወስዶ ሐሰማይ ወስዶ ሁሉን ነገር አሳይቶ አዝሮ ሲመልስ ብቻ ነው የምናውቀው። ግን ይችን አስለቅቆ ምድሯን ያለንበትን ዓለም አስለቅቆ ሲወስድ ይታወቀኛል፣ ይታወቃል። አዎ። ግን አጠበሉ ዛሬም ነገም ስገባ ይሄ ምድሩ ወርቅ ነው የሚታይ የወርቅ መስቀል የተሳለ የተሳለ አለበት። ምን ገብ የምንቀመጥበት የለም እሱ አዎ። ዝምሮ ወርቅ ነው የሚታየው። በቃ አራን ውይት ነው ስል ዳቋኖች ይመጣሉ አይታይንም ነው ወርቁ ዝምሮ ወርቅ ነገር ነው በሙሉ። ይሄ በቃ የጠበሉ ዙሪያ በሙሉ ወርቅ ነው፣ አረ ወርቅ ወርቅ ላለሁ እነሱን ወታ ነው ታሪ ዳኑ ልዩ ትይ ሲል አዛሬት ይጠፋቸዋል። እና ታም ዛሬ ድረስ እየተጠበልክ ነው? አዎ፣ እንዴት አርጌተዋለሁ። አባቴ እሱ አይደለ ያቆመኝ። እኔ ለሱ ግን ያው ተሳልኩት። ምንድነው በገንዘብ እኔ እንዳረዳህ የለኝም። ጉልበቴን ግን የቤተ ክርስቲያኑን ቅጥር የጠበልህን ቅጥር ከጠበልተኛ ጋር ሁኘ በበረከት ደጃፍክን እዘጋለሁ። ዛሬ ማልተውም በቃ ዛሬም ዛሬም ቢሆን አንድ ይከፍተት በደጃፉ ባለች አቅሜ ለሰማይቱ አይደለም ጉልበቴን ይህን ስጋይን ቆርሼ ብሰጠው ደስ ይላል። ይህን ስጋይን ራሱ በቃ ቆርጬ ብሰጥ ለቅዱስ ጊዮርጊስ ደስ ነው። እነባታዊ ኪዳነ ማርያም፣ እነባታዊ ኃይለ ሚካኤል፣ ተከዚ ኪዳነ ምሕረት እነሱ ይመጣሉ። ስደተኞችን ጌታ ሂድ አስተምር ተብ ይላል። ምን መጣው አስተምሩ ተብለን ነው በእግዚአብሔር ታዘን ነው የምንመጣ፣ ስደተኞችን ሂዳቸው አስተምሩ ተብለን ነው የምንመጣ ብለው ግን፣ ይህ ቦታው የቅዱሳን ያሉበት ቦታ ነው። እናንተ ማታው በዚህም ስውር አባቶች ሁሉ እንዳሉ ይናገራሉ። ቅዱሳኖች አሉ፣ እንድግዛፍ አትቁረጡ፣ ደንም ያላጓባቸው ጭፎ ቅዱሳኖች አባቶች አሉ አሉበት ይሉ ብለው ያስተምሩና፣ ስንሰማ ግን በዚህ ዓለም በዚህ ዓለም የሌለ ጠበል ይወጣል ይባላል። አባቶች ትንቢት ያው አንዳንዶች መረጃ እንሰማለን። ዓመት ዓመት ላይ ያመኝ ነበረ ከቋግሜ ጀምሮ እስከ ህዳር ወር ድረስ በጣም ያመኛል። ሁሌ በየዓመቱ ነው እንደዛም ያደርገኝ። እንግዲህ ምክንያቱን አላቅም። የሰው የሰውችውን ራሱ የመንፈስ ስራ ይሆን ይሁን አላቅም። እሱ እንደ እግዚአብሔር ይፍታው፣ ሰዎችም ከሆነ እነሱ ልቦና ይስጣቸው። እሱን ነው ምለው፣ ምንም ልል አልችልም። ይሄ ነው ማለት አልችልም። እና ምንድን ነው ወጣ በጣም ሲደንቀኝ ነበር። እሷንም አርሴ ምዬ ብዬ አሳፍራኝ አታውቅም። እስከዛ አደርሰኛለች። ከዛ በመቀጠል ደግሞ ዘብር ዘብር ገብርኤል ዘብር ገብርኤል ደግሞ ሄድኩኝ። ጨጓራ ነው ሞይንኛል ብዬች ነበር። በጣም ነበር ወደ ላይ እያል የሚያስቸግረኝ። እዛ ሄድኩኝ። እሳም ሰባት ቀን ተጠመኩኝ። በሰባተኛው ቀን የሆነ ቢጫ ነገር እንወጣለኝ ከማጸኔ ሳይሆን ወደ ላይ ሄድኩኝ። ከዛ በኋላ ኖርማል ሆንኩኝ። በእያንዳንዳችን ላይ ብዙ ቋጠሮ አለ፣ የማይፋተ ቋጠሮ መስሎ የሚታየን ቋጠሮ አለ። ሳናምንም ብዙ ገዳሞች እየተመላለስን የማይፈታልንና መልሰን ደግሞ ወደ ሌላ ውስጥ የምንገባ ሰዎች አለን። ያንን ሳይሆን ምንድነው ማድረግ ያለብን? ሰቤታችን ስንወጣ እንድናለን ብለን እንምን። እምነት ካለን እንድናለን። የትም ቦታ እንሄድ እንድናለን። ውሃን ብጠጭ ውዳሴ ማርያም ደግመሽ ውሃ ብጠጭ ትድኛለሽ፣ ቃል ኪዳን ስለሆነ ማለት ነው። እግዚአብሔር ቃል ኪዳን ስለሆነ ይህን ገዳሞች ስንሄድ ግን እንትን እንበል ማለት አምንን እንሄድ፣ በቃ እንደሚደረግል የትም ቦታ ተመኝ ማለት የተለያየ ቦታ ገዳም እንሄዳለን። የተለያዩ ሰዎች ነን። ይህ ቦታ ያድናል ብለን ስንል ውስጣችን ግን እንድን አለን ብሎ ሄድ አንድም ነገር አለ። ንስሐ ሳንገባ እንሄዳለን ብዙዎቻችን። ዋናው መሰረታዊ ነገር አይ ስጠን ካልግዳን አላለን። በክራችን ላይ አርባ ቀን ላይ ሲታሰርልን እኮ እግዚአብሔር ባርባና በሰማንያ ሲታሰርልን እኮ ያለው ማለት የተደረገለት ነገር አለ ፈጣሪ የፈቀደው ነገር አላለን። ቢያንስ እሱን እንኳ ማለት ሌላውን ሀጢያት ብንሰራ ብንሰራ እንስራ ብዬ አይደለም ምለው፣ ግን ይህንን የመጀመሪያው ብናደርግ በአንገታችን ላይ ክር ባይወልቅ ዘመናዊ ባኖ ዘመናዊ ነን ብለን በእንደዛ አይነት ነገር ባናደርግ፣ ብዙ ነገሮች ስህተት ቢኖርብንም ግን አንገታችን ላይ ክር ይኖር፣ ክራችንን መጠበቅ አለብን። ትልቁን ተነሱ ነው እንጂ የልብ እምነት ነው ምናምን የምንለው ነገር ቢቀር አይደለም ማለት መጀመሪያ የፈጣሪን ቃል ማክበር አለብን አይደል ህጉን መጠበቅ ህጉን መጠበቅ የተሻለ ነው አቅም በህጉ እንጠብቅ ነው የምለው በቃ ይህ ያለኝ ሀሳብ እና ሰዎች ደግሞ በሰዎች ላይ ክፋት ባይሰሩ ለሰዎች ተንኮል ባያስቡ እኔ ያሁን ተንኮል የሚሰሩብኝን አውቃቸዋለሁ ግን አንድ ቀንም አጸፋዊ ምላሽ ሰጥጫቸዋል አቅም በህልመልነት የሚያሳየኛል እንደ በገሀድም እንደዚህ በንትን ስንት ይለኛል እና በቃ ብቻ ያው አሁን ይሄ ስጓር ወጣልኝ፣ አልኩሽም ስጠጣው ይታወቀኛል። እንዴት እንደጠጣሁት አውቃለሁ። ግን እግዚአብሔር ይመስገን ማለት ለሞትም ሊሆን ይችላል አላውቅም። የተደረገው ነገር ሞትም እንድሞትም ተደርጎ ሊሆን ይችላል። ግን ከወደ ውስጥ ስጓር ወጣ ብታይ፣ ማንም አያምንሽም። ካላየሽ አታምኝ። አሁን ብታወት ልታሙ ትችላላችሁ። ያዩ ሰዎች አሉ። እግዚአብሔር ይመስገን፣ ይኸው እስከ ዛሬ ደርሻለሁ። እና ሰዎች፣ በሰዎች ላይ ክፋት አትስሩ። ምንም ሁሉም እድሜው አጭር ነው፣ ረጅም አይደለም። እድሜ ዓለም የሚኖር ሰው የለም። በሰው እድልም በሰው እንጀራ ምትኖሪ አይደለሽ ማለት፣ የራስሽን ጣፍ አንተ ይዘሽ ነው ምትኖሪ ወደዚህ ምድር የምትመጪው። እና እግዚአብሔር ይመስገን ያው ኪዳነ ብረት ደግሞ ዛሬ የተወደድኩበት ቀን ነው ዛሬ ሁለት ወር እንትኔ ነው ልደቴ ነው። ግን የተደርኩባት ቀን አከብራታለሁ፣ አልሰራም። ፍቃዷም ሆነ በእሷ ቀን ቃለ መጠይቅ ተደረስ በደረኩኝ አመሰግናለሁ።